እ ሬየቴ በምቼም የዚህ አይነት ነገር ገጥሞኝም አላውቅም። ለመጀመሪያ ጊዜ ሁለት ትማማቾች በአንድ ቤት ውስጥ እንደዚህ ሞቶ ሲገኙ ለመጀመሪያ ነገር አልችልም። በጣም የሚያሳዝን ነገር ነው። ቤተሰብና እናትና አባታቸው በጣም ያሉበት ነገር በጣም ነው የሚያሳዝነው። የማክ ሰው ነው በብዛት የሚበዛው። በቃ ጉዳዩን ሰምቶ በሚዲያም በምንም ሰምቶ ማና ቀው ሕዝብ ነው ሕዝቡ ግልብጥ ብሎ የወጣው የአዳማ ሕዝብ ትላለህ፣ አዲስ አበባ ከዚህ ጀምሮ ያለው ሕዝቡ በቃ ማመን አልቻልኩም። እውነት አልመሰለኝም፣ እና በቃ ምንም ለምን አልቻልኩም። እውነት እስከሚቀበሉ ሰዓት ድረስ እውነት እየመሰለኝ አይደለም። ያ ፕሮግራም እንዳለቀ ወደ ስድስት ሰዓት ተኩል ላይ ወደ ቀብር ቦታ ሄደት፣ ፖሊስ የአስክሬን ምርመራ ካደረገ በኋላም የተናገረ ውጤት አለ ወይ? በተለይ አሟሟታቸው በጣም ግራጋቢም ስለነበረ ከዚህ አንጻር የሚያውቁት ነገር አለ ወይ እርስ ወንድማችንና እህታችንም ሰው ለሰው መድኃኒት ሆነ እንደሚባለው ከአጠገቡ ስፈጦ ተነ ጊዜ ባለመሆና ብለጓጎናቸው ብንሆን የሚል መልእክት አለ በደቡብ አፍሪካ እጅግ በሚያሳዝን ሁኔታ በአንድ ክፍል ውስጥ ህይወታቸው አልፎ የተገኘው ዲቦራ መንግስቴ እና ኦፕራ መንግስቴ የተባሉት ኢትዮጵያውያን እህትማማቾች ጉዳይ እጅግ አነጋጋሪና የበርካቶችን ልብ በሐዘን እየመላ ነበረም። ነገሩ ተከሰተበት ከተባለው ጊዜ አንስተን እኛም ጉዳዩን እያጣራን ከቤተሰብም ጋር ቆይታ እያደረግን ወደ እናንተ ስናደርሳችሁ ሰነባብተናል። አሁን ደግሞ አስክሬናቸው ወደ ኢትዮጵያ ተልኮ ከአዲስ አበባ እስከ አዳማ የተከናወነውን ሂደት እና እንዲሁም በአዳማ ከተማም የተፈጸመውን የቀብር ስነ ስርዓታቸውን በሚመለከት መረጃዎችን ልናጋራችሁ እንደገና እንዲህ ተገናኝተናል። በአዳማ ከተማ የነበረው የቀብር ስነ ስርዓት ሂደት ምን ይመስል ነበረ? አስከሬናቸው ኢትዮጵያ በገባ ጊዜ የተፈጠሩ ስሜቶችና ክስተቶች ምን ይመስላሉ? ወላጆቻቸው ከአስከሬናቸው ጋር ከደቡብ አፍሪካ ተነስተው ኢትዮጵያ ስለገቡ አሁን ያሉበት ሁኔታስ ምን ይመስላል? ይህንንም ወደ እናንተ እናደርሳለን። ከዚህ በተጨማሪ በአዳማ ከተማ የታየው የህዝብ ፍቅርና አዘኔታስ እንዴት ያለ ነው? በአጠቃላይ እነዚህን ሂደቶች የሚመለከቱ ልብ የሚነኩ ክስተቶችን ከቤተሰብ ባገኘነው መረጃ መሰረት በስልክ ቆይታ አድርገን እንዲህ እናቀርብላችኋለን። እንደምናችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገናለን። ከነዲቦራ ጋር በተገናኘ እንግዲህ አንዳንድ ነገሮችን እንድናወራ ነው የተደዋውል ነው። ቀደም ብለንም እያወራን ነበርና እንዴት ናችሁ? እየበረታችሁ ነው? እግዚአብሔር ይመስገን እየበረታን ነው። እስኪ እንተዋወቅ፣ ከነዲቦራም ጋር ያላችሁን ዝምድና፣ ከዛ ደግሞ እርሰዎ ማን እንደሚባሉ ስሞትን ነግረውን ወደ ጥያቄዎቹ እናመራለን።

ልጆቹ ባይዘብ በቃ ከማንም ጋር እንትን የላቸውም። በቃ ፍቅር ናቸው ስትል ስታየው በቃ እንደ ልጆች በጣም ደስ የሚሉ ለሰው ተግባቢ፣ ከማንም ሰው ጋር የማይጣሉ ፍቅር የሆኑ ልጆች ናቸው። ምን እንዳጋጠማቸው ባናቅም በሰዓቱ ህይወታቸው አልፈዋል። እንዴት ነበር የሰሙት? እርሶ እርሶ የሚኖሩት እዚ ኢትዮጵያ አዳማ ከተማ ነው? አለ አዳማ ሳይሆን አዲስ አበባ ነው የምኖረው። ላይ እኔ የሰማሁት ከዛ ተነግሮኝ ነው። ሰኞልት ሰባታ ላይ ደውለው ነው ጓደኞች የነገሩኝ። እኔ በሰማሁት በሰዓቱ ማመን አልቻልኩም። እውነት አልመሰለኝም። ከዛ ን በደወልኩ በተደጋጋሚ እነ ብርሃኑ ጋርም ሌሎች ሰዎች ጋርም ስልክ አላነሳ አሉኝ። እንደ አጋጣሚ መጨረሻ ላይ አነሱልኝ እና ያለውን ነገር ነገሩኝ፣ ምን እንደተፈጠረ የተፈጠረውን ነገር ስሜቱ ከባድ ነው ብዬ አስባለሁ። ምክንያቱም እርስዎም ቀደም ብለው ስለሚያውቋቸው እንደ ቤተሰብም አይነት ቀረቤታ ስላለ ደግሞ እነዚህን የመሰሉ ሁለት ህትማማቾች በአንድ ጊዜ ህይወታቸው አለፈ ሲባል ለቤተሰብ አይደለም ለእናንተም ለጓደኛም ጭምር ከባድ ስለሆነ እንዴት ነበር ስሜቱ ሲያስታውሱት ያንን ነገር ሲሰሙ? በእውነት በቃ ማመን አልቻልኩም። እውነት አልመሰለኝም እና በቃ ምንም እውነት እስካሁን ድረስ እስከሚቀበሉ ሰዓት ድረስ እውነት እየመሰለኝ አይደለም። እነቱ በጣም የሚያሳዝን ነው። በዛሬው ዕለት ወደ አዲስ አበባ አስከሬናቸው ገብቶ እንደገና ወደ አዳማ ከተማ እንደሄደ ነው መረጃዎችን የሰማነው እና እስኪ ከአዲስ አበባ ጀምሮ የነበረውን አቀባበል ሁኔታው ምን ይመስላል? ስንት ሰዓት ገባ? እንዴት ነበር? አስክሪውም ዛሬ ጠዋት ነው የተቀበልነው። ወደ አስራ ሁለት ሰዓት ተኩል ላይ ነው ካርጎ ተቀብለን ወደ አዳማ ያቀና ነው እና በሰዓቱ የነበሩት ጓደኞቻችን፣ ቤተሰቦቻችን በጣም በብዙ የሚቆጠሩ ህዝብ ነው። በእውነት ህዝቡ ያሳየው ፍቅር በጣም በጣም ደስ የሚል ነው ያለው ነገር

እዚህ ወደ ኢትዮጵያም ቤተሰቦቻቸውም እንደመጡ ሰምቻለሁኝ፣ እውነት ነው? አለ ባለቤታቸውም፣ መንግስቴ አባታቸው መጠዋል፣ መንግስቴ ጋደሰ፣ እናታቸው ለም፣ ሌሎች ልጆች መጠዋል። ጓደኞቻቸው ከሱ ጋር አብረው እሱ ብቻውን አንድ ለውን ብለው አብረው የመጡ አሉ ወገኖች። ከዛ በኋላ ከአዲስ አበባ ተነሱ፣ ወደ አዳማ ነው የሄደው። እዛ የነበረውን ፕሮግራም ደግሞ እስኪ ንገሩን አዳማ አዎ ከዚህ እንዳልኩ በሰለ ሰዓት ተኩል ተተቀበል ከጋር አድርጎ ወደ አንድ ሰዓት ላይ ወጣን። መንገድ ላይ ጉዞ አድርገን አዳማ ወደ አራት ሰዓት አካባቢ ላይ ደረሰ። አራት ሰዓት ደረሰ። አስክሬኑ ለአንድ ሰዓት ያህል ቤት ካረሰና ትንሰረት ተደርጎ ቀጥታ ወደ አማኑኤል ቤተክርስቲያን የጸሎት ትንትራ ስለነበረ ወደዛ መራት። ያ ፕሮግራም እንዳለቀ ወደ ስድስት ሰዓት ተኩል ላይ ወደ የቀብር ቦታ ሄደን ያው በሚያሳዝን ሁኔታ ልጆቻችንን ቀብረን ተመልሰናል። አዎ ስሜቱ ከባድ ነው። ቀደምም እንዳወራ ነው እና በተለይ ደግሞ ለእናት ለአባቶቻቸው ነገርየው በጣም አስቸጋሪ ነው። እዛም ደቡብ አፍሪካ ሆነው የነበሩ ፕሮግራም የተለያዩ ሚዲያዎች ላይ ስንሰማ ነበር፣ ቤተሰብም ስንጠይቅ ስለነበር በተለይ ቤተሰቦች ያሉበት ሁኔታ ትንሽ የሚያሳዝን ነገር አለው እና እርሶ ያዩት ነገር ምን ይመስላል? እናትና አባቶቻቸው በምን አይነት ሁኔታ እንዲህ ብዬ ልነግር አልችልም። በጣም የሚያሳዝን ነገር ነው። ቤተሰብና እናትና አባታቸው በጣም ያሉበት ነገር በጣም ነው የሚያሳዝነው። ያው እግዚአብሔር ይመስገን እንደ ህዝቡ እያበረታቸው ነው። እኛ ህቡ ናቸው በጸሎትም እያገዝናቸው ነው፣ እግዚአብሔር እንዲያበረታቸው በርታቱ የሚሰጣቸው እንጂ ቁስሉ ከባድ ነው በጣም በጣም በጣም ህዝቡን እንግዲህ ልነግርህ አልችልም። እኔ በቃ ከክፍለ ሀገር ከተለያየ ቦታ የመጣው ያው እኛ ከምንኖርበት ከክፍለ ሀገር ልጆች ነህ። ከዛ ጀምሮ ነው አንድ ሰው ቀ ማለት ትችላለህ። ቤተሰብ የማቅ ሰው ነው በብዛት የሚበዛው። በቃ ጉዳዩን ሰምቶ በሚዲያም በምንም ሰምቶ የማናውቀው ህዝብ ነው። ህዝቡ ግልብጥ ብሎ የወጣው የአዳማ ህዝብ ትላለህ፣ አዲስ አበባ ከዚህ ጀምሮ ያለው ህዝቡ በመኪና ነው በቃ ሁሉም ሰው አጅቦ አክሬ አጅቦ ወደ አዳማ የሄደው አዳማም ፓርኪንግ እስከምናጣ ድረስ ነው። የህዝቡን እንትን ያየ ነው ፍቅር ያየንበት እና የህዝቡ ፍቅር ከምንም በላይ ለቤተሰብ ትልቅ መጽናናት ሆነዋል። አዎ እንግዲህ ደግሞ ከህዝቡ በላይ ደግሞ እግዚአብሔር ፈጣሪ ስለሆነ ማስተካከል፣ ማጽናናት የሚችለው ደግሞ ከፈጣሪ ጋር ነገሮች እየበረቱ ቤተሰብ እየበረቱ ይመጣሉ ብዬ አስባለሁኝ። በጣም ብዙ ሰዎችም እኛንም እየጠየቁን ያለ ጥያቄ አለ። እዛም ደቡብ አፍሪካ ያሉ ቤተሰቦችን ለማናገር ሞክሬ የፖሊስ የመራ ውጤት አልተነገረም ነበር ነው ያሉኝ ከትናንት ወዲያ ምሽት ድረስ እና እየተጠበቀም ነበር። ምናልባት እርስዎ እንደ ቅርብ ቤተሰብ የሚያውቁት ነገር ካለ ፖሊስ የአስከሬን ምርመራ ካደረገ በኋላም የተናገረ ውጤት አለ ወይ? በተለይ አሟሟታቸው በጣም ግራጋቢም ስለነበረ ከዚህ አንፃር የሚያውቁት ነገር አለ አለው? እርስዎም ቅርታ አድርጊልኝና፣ እስካሁን ምንም እየተገለጸ እንትን የለም፣ ኢንፎርሜሽን የለም። ፖሊስም ቢሆን ከምንም አይነት እንትን የተሰጠ ኢንፎርሜሽን የለም። በዚህ ነው ሟሟታቸው የሚለው ነገር እስካሁን ግልጽ አበልንም። ፖሊስም ግልጽ ያደረገው ነገር የለም። እሱ በሂደት የሚታይ ጉዳይ ነው የሚሆነው። ለምን እንደዚሁ እንትን የሚሆን የሚቀር ጉዳይ አይደለም። ነገር የሚታይ ነው ወደፊት የሚታይ ነገር ነው የሚሆነው ብዬ አስባለሁ። ለአሁኑ ግን ምንም አይነት ነገር ልነግር አልችልም። ይሄ ነው የተባለ ነገር የለም። አዎ፣ እንዲህ አይነት ነገር ግን እርስዎ ሰምተው አጋጥሞት ያውቃሉ? ምክንያቱም ብዙ ሰዎች ግራ የተጋቡበት ምክንያት የአሟሟታቸው ነገር ለየት ያለ ነው። በአንድ ክፍል በእንደዚህ አይነት መንገድ ሞቶ መገኘት ትንሽ ነገር እየው ከበድ ያደርገዋል። እና እርስዎ እንዲህ አይነት አጋጣሚ በሕይወትዎ ገጥሞት ያውቃል? ምናልባት እኔ በሕይወቴ ምንም እንደዚህ አይነት ነገር ገጥሞኝም፣ ይሄ ለመጀመሪያ ጊዜ ሁለት ትማማቾች በአንድ ቤት ውስጥ እንደዚህ ሞቶ ሲገኙ ለመጀመሪያ ጊዜ እንደዚህ አይነት ሁለት ትማማቾች በአንድ ቤት ውስጥ እንደዚህ መሆናቸው በዛ ላይ ምንነቱ ባልታወቀ በጣም ልብ የሚሰብር ነገር ነው። እውነቱን ያወጣዋል ብለን ተስፋ እናደርጋለን። መልካም አዎ፣ ፈጣሪ ነው እንግዲህ የእውነቱንም እውነቱን ያወጣው እንግዲህ። በጣም ነው የማመሰግነው ያሉትን መረጃዎች፣ እዚህ የነበረውን የቀብር ስነስርዓት አቀባበል ሂደቱንም፣ ደግሞ ቤተሰብም ያለበትን ሁኔታ በተወሰነ መንገድ እንዲህ ለማውራት ሞክረናል እና በጣም ነው የማመሰግነው ስለሰጡ መረጃ። በመጨረሻ ግን መልእክት ምናልባት ሊያስተላልፉት

ጓጎናቸው ብንሆን ነው የሚል መልክት አለኝ። መልካም። ይሄንን ነገር ማድረግ ለሚፈልጉ ሁሉ መልእክቱን አድርሰናል። በድጋሚ በጣም አመሰግናለሁ። ፈጣሪ ጽናቱን ይስጣችሁ ለሁሉም ቤተሰብ። አሜን አሜን። እሺ፣ አመሰግናለሁ። መልካም። እሺ። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከኛም ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን በደቡብ አፍሪካ ህይወታቸው አልፎ የተገኙት ዲቦራና ኦፕራ አስከሬናቸው ወደ ኢትዮጵያ ተልኮ የተደረገውን የቀብር ስነስርዓት በሚመለከት ከቤተሰብ ባገኘነው መረጃ መሰረት በስልክ ቆይታ አድርገን እንዲህ ሁኔታውን ወደ እናንተ አቀርበናል። በሚቀጥሉት ጊዜያት ደግሞ ከዚህ በተጨማሪ የሚወጡ አዳዲስ ጉዳዮችን እንደምናደርሳችሁ ልንነግራችሁ እንፈልጋለን። ጌታቸው በላይ አብሬያችሁ ቆይታ አድርግ ያለው በሚቀጥለው እንደገና እስክንገናኝ መልካም ጊዜ ለሁላችን።